በዚሁ ወደ አፋር ክልል አርጎባ ልዩ ወረዳ የአርጎባ ጀበርት ይፋት ሱልጣኔት እናመራለን። የአርጎባ ልዩ ወረዳ ባላባቶችና የሀገር ሹማግሌዎችን ሹመት በጋቸኔ ከተማ አካሂዷል። በአለሲመቱ የአርጎባ ጀበርት ሱልጣኔት ሱልጣን መሐመድ አሽራዬን ጨምሮ የአርጎባ ሕዝብ ዲሞክራሲያዊ ድርጅት ከፍተኛ አመራሮች፣ የአርጎባ ልማት ማህበር አመራሮችና የአፋር የጎሳ መሪዎች፣ የአርጎባ ወረዳ አመራሮችና የአስራ ሶስቱም ቀበሌዎች ተወካዮች እንዲሁ በሳውዲ አረቢያ ና በአርጎባ ልማት ማህበር ኮሚቴ እንዲሁ የተወከሉ ሰዎች የተገኙበት ነው። ከአርጎባ ልዩ ወረዳ ላሉ ለሁሉም ቀበሌ ባላባቶች እንዲሁም የሀገር ሽማግሌዎች በቦታው ተገኝተው የጋቢ የማልበስ ስነ ስርዓት እንደዚሁ የተካሄደበት ዝግጅት ነበር። በቦታው ተገኝተናል፣ ዝርዝሩን ይዘነዋል። ከ9ጠነኛው ክፍለ ዘመን እስከ 19 ኛው ክፍለ ዘመን የራሳቸው ግዛት እንዲሁ የተለየ አስተዳደራዊ ስርዓት የነበራቸው ህዝቦች ናቸው በእነዚያ አመታት ማህበራዊ ፖለቲካዊ እንዲሁም መንፈሳዊ ትውፊቶችን ማስቀመጥ ችለዋል አካባቢው የንግድ ስራ የተዋወቀበት ከአረቡ ዓለም ጋር ግንኙነት የፈጠርንበት የገበያ መስመሮች የተከፈቱበትም ነበር ዘመኑም የይፋት ሱልጣኔት እየተባለ ይጠራ ነበር የይፋት ሱልጣኔት ለዘመናት ተቋርጦ ከነበረበት ከ450 አመታት ገደማ በኋላ ከሁለት አመት በፊት በተካሄደ በዓለ ሲመት ሱልጣን መሐመድ አሽራዬን በመሾም የነበረውን ሂደት ማስቀጠል እንደተቻለ እናስታውሳለን። የይፋት ሱልጣኔት በማዕከላዊ ኢትዮጵያ በመካከለኛው የታሪክ ዘመን የነበረ ሀገርኛ መሪ፣ በወቅቱ ትልቅ መዋቅራዊ አደረጃጀትም እንዲሁ ነበረው። ያኔ ሱልጣኔቱ በተለያዩ ምክንያቶች የመፍረስ አደጋም ሲደርስበት በአንድ አካባቢ ይኖሩ የነበሩት የአሁኖቹ የአርጎባ ማህበረሰቦች ወደ ተለያዩ አካባቢዎች እንዲፈልሱ ግድ ሆነ። እንዲህ ባለ ሂደት የኖሩት እነርሱ ዛሬ ላይ የአርጎባ ልዩ ወረዳ ባላባቶችና የሀገር ሽማግሌዎችን ሹመት በጋቸኔ ከተማ አካሂደዋል። አቶ አቶ በሽር ከመንግስትም ከሃይማኖት አባቶች ጋር እየተወያየ እየተገናኘ ከህዝቡ ጋር ጥሩ የሚሰራ የሚያስታርቅ እና ልማቱንም ሰላሙንም ከመንግስቱ ሆኖ የሚያግዝ የሚደግፍ እና የባህላዊ አባት ባህላዊ አባት የሚል ነው። በዛ መልኩ ትላንትና እንዳያችሁት በ13ቱ ቀበሌ አፋር ክልል የሚገኘው ወረዳ በ አስራ ሶስቱ ቀበሌ ነው። ከየ ቀበሌው መጀመሪያ ቀበሌ ላይ ነው ምስረታው ያካይ ነው። በዝግጅቱ ላይ የመክፈቻ ንግግር ያደረጉት የአርጎባ ልዩ ወረዳ አስተዳደር አቶ ባባ አቦ ለዘመናት የተቋረጠውን ሱልጣኔት ባስቀጠልን ማግስት ባላባቶችና የሀገር ሽማግሌዎችን መምረጣችን በማህበረሰቡ ዘንድ ሰላምን በማስፈን አብሮ የመኖር እሴትን አጉልቶ እንደሚያወጣም ገልጸዋል። በህዝብ ሀቀኝነት በጥሩነት ይሰራሉ የተባሉትን በተቻለ መልኩ ለማካት ተሞክሯል። ያ ማለት የዛ ማህበረሰብ የታችኛው ማህበረሰብ ወካይ በቁጥ ደረጃ ወይንም ደግሞ ገንዳ አው የሚባሉት በማህበረሰቡ አጠራር እነዚህ ሰብሳቢያቸው አለ። ያ ሰውዬ ምንድን ነው የቀበሌው አጠቃላይ ተጠሪ ይሆናል ማለት ነው። ያ ባላባት ይባላል። በዛ መልክ አስራ ዘጠኝ የሚሆኑ አካባቢ የሚሆኑ ነው ትላንትና ሹመት ያደረግ ነው፣ በቀበሌ ደረጃ። ከዛ በማስቀጠል ደግሞ እንደ ወረዳ ተጠሪ ሊሆኑ የሚችሉ ከነዚህ በላይ በሆኑ ጉዳዮች እነዚህን ማገዝ ባለባቸው ጉዳዮች የሚገቡ መንግስትን የሚያግዙ የሽምግልና ሂደቶች ከመንግስት ስርዓቶች ጋር የተጠበቁ ሆነው መንግስትን አጋዥ በሆነ መልኩ እንዲሄዱ ማነጅ የሚያደርጉ መንግስት መዋቅሩ አካባቢ የሆኑ ሰዎችም በአጠቃላይ እዚህ ወረዳ ማዕከል ላይ ያሉት ግንኙነቱን ከ እንደ ወረዳ የሆኑ ጉዳዮች ርዕሰ ጉዳዮችን ከቀበሌ ባለፈ እነዛን የቀበሌ መዋቅሮች ይዘው ማኔጅ አርገው ሽምግልናዎችን፣ ንግግሮችን መስመር ያስይዛሉ ማለት ነው። ሱልጣን መሐመድ አሽራዬ በበኩላቸው ሹመቱ የመንግስትን መዋቅር በማዳበር አንድነትን የማስተሳሰር ትልቅ ዓላማ ያለው መሆኑን ነው የተናገሩት። መስፈርት አላቸው ክራቴር ያለው ራሱ አመራረጡ ማለት ነው። አንደኛ በህዝብ ደረጃ ተቀባይነት ያላቸው ታማኝነትም ሽምግልና ታማኝነትን ይፈልጋል። ከዚህ በፊት ልምድ ያላቸው ህዝቡም የሚያውቃቸው ካሌና ካሌ ሸመገሉን ይሻላሉ፣ ታማኝ ናቸው። ፍርድ ትክክለኛውን ውሳኔኛ ላይ የእኛን ጉዳይ ያይሉና ነጻ ሆኖ የሚላቸው ሰዎች እነዛ ነበሩ። እውቅና የመስጠት ስራ ነው አሁን የተሰራው። ብዙም አላስቸገረንም። ከአጎራባችም ጋር እንደዚሁ የሚፈጠሩ ችግሮችን በእርቅም በሰላምም የሚታወቁ አሉ። እና ከመንግስት ጋር ምን መስራት እንዳለባቸው ያውቃሉ፣ ከሃይማኖት አባቶች ጋር ምን መስራት እንዳለባቸው ያውቃሉ፣ ከህዝቡም ጋር ምን መስራት እንዳለባቸው ያውቃሉ። ስለዚህ ልምድም እውቀቱም ታማኝነቱም ያላቸውን ሰዎች ነው እና ክራይቴሪያም ያደረግነው ያንን ነው እና ህዝቡ አምኖበት ደስ ብሎት እልል ብሎት ነው የተቀበለው። ወደር የሌለች ነው ጠቀሜታ። ለልማትም ያነሳሳሉ፣ ጸጥታም ደግሞ እንዳይደፈርስ ያደርጋሉ፣ እንዳይጣልም ያ ለመንግስትም ደግሞ አስቸጋሪ የሆኑትን ነገር ለመንግስት አስቸጋሪ እንዳይሆን ከመንግስት ጋራ አብረው ተቀናጅተው የሚሰሩ ሰዎች ናቸው። የአርጎባ ይፋት ሱልጣኔት ስርዓት መዘርጋቱ ለአርጎባ ማህበረሰብ ብቻ ሳይሆን ከጎራባች ላሉ አፋር፣ አማራ አልፎም ለኢትዮጵያን ኩራት ለኢትዮጵያን ሰላም መመስረት ነውእና ይፋ ሱልጣኔት ድጋሚ ይሄ መመስረቱ እንደ አንድ አርጎባ የተሰማኝ ደስታ በዚህ ሉ መግለጽ ወዳለ ሸሪውንም በማይነካ የመንግስት አደረጃጀትን ስርዓትንም በማይነካ መንግስትን ሊያገዝ የሚችል ሃይማኖታዊ አባቶችንም ሊያዝ የሚችል የሚደግፍ ህዝብን ሊጠቅም የሚችል ነገር የሚሰራ አደረጃጀት ነው። ጣኔት ማለት አርጎባ ጣኔት ማለት ይው በጣም ነው ደስ ያለኝ ደስታን የተሰማኝ ዛሬ የተፈጠርኩ ነው መሰለኝ። ከዛሬ ሁለት ዓመት ጀምሮ ያለው ደስታ ተቋርጦ የነበረው ከብዙ ዓመት በፊት የተቋርጠውን ሱልጣኔት በማግኘታችን በጣም ተደስተናል። በቃ በአያቶቻችን ጊዜ በኛ ብዙ አያቶቻችን የቀረ ታሪክና ስም ነበረ የወራት ማስሮ መንግስት ምናምን በትምህርት ቤት ነው ምናምን የምንማራው። ይሄ ጊዜ በእኔ ህይወት አይመስለኝም ነበረ ይህን በኔ እድሜ በማየቴ በጣም ደስ የሚለኝ፣ ለዛሬው ደስታ፣ ለዛሬው ነገር የአርጎባ ህዝብ እንደዚህ ሆኖ በማየቴ ደስታይን አልገልጸውም። ይህን ቢሮ ይህን ሴክተር በምመራበት ሰዓት ላይ እነዚህ ታሪካዊ ኩነቶች በዘመኔ በመሰራታቸው ኩራት ይሰማኛል። በጣም ከብዙ አመት በኋላ ከአራት መቶ ምናምን አመት በኋላ የተፈጠሩ ኩነቶች ናቸው። ሱልጣኔቱን አደራጅተናል። አሁን ና አደረጃጀት እየሰራ ነው ቀጣይ ደግሞ ማህበረሰቡ በሱልጣኔቱ በመንግስት መንግስት ሆነን እንደ መንግስት ልንሰበስባቸው ያልቻልናቸው አካላቶችና ሰዎች በሱልጣኔት አደረጃጀታችን ስር ተካተው በጣም ቅርብ ሆነው እኛኔ ቅርብ ሆነው ለማገዝ ዝግጁ የሆንበትን ሁኔታ እያገኘና ያለ ነው። ና በማንነታችን በቅርሶቻችን፣ በቋንቋና ባህልና ታሪክ ጉዳይ ላይ ወደፊት በጣም ትልቅ ስራ ይጠብቀናል። ሀብታቸው የአርጎባ ከዛ ሲያልፍ የሀበሻ ሙስሊም ከዛ ሲያልፍ የኢትዮጵያ ናቸው። እነዛን ነገሮች በመዋቅር ደረጃ ተዘርግቶ ተሰብስበው ምናምን እስከሚኖር ድረስ ለልጆቹ እየነገረ እያሳወቀ ጠብቆ ይዞ ያቆይ። ጊዜው ሲደርስ አቅማችን ብቁ ሲሆን አሰባስበን የጋራ ታሪካችንን በአንድ ቦታ በአንድ አካባቢ እንገነባለን ብዬ ተስፋ አድርጋለሁ። በዝግጅቱ ከ13 ቀበሌዎች ለተመረጡ ሽማግሌና ባላባቶች ከአጎራባች ክልሎች ተወክለው ለመጡ የአማራና አፋር ክልል ሽማግሌዎችና ባላባቶች የጋቢ ማልበስ ስነስርዓትም ተካሂዷል።